ሰላም ውድ የዩቱብ ተከታታዮች እንደምን ከረማችሁ። ዛሬ ደግሞ በአዲስ ቪዲዮ ከች ብያለውኝ። እሱም የፀጉር ትሪትመንት ነው። እዚህ ጋር እንደምታዩት ቅርንፉድ ወደ ሳህን ላይ እያደረግኩ ነው። ቅርንፉድ እና ሻይ ቅጠል አንድ ላይ የሚሰሩትን ስራ እንግዲህ እንመለከታለን ዛሬ ማለት ነው። ፈጠን ፈጠን እያረኩት ነው ቪዲዮ፣ ዛሬ ረጅም ቪዲዮ ስለሆነ ማለት ነው። እዚህ ጋር አሁን ወደ ምቀቅልበት እንትን ላይ እገለብጧለው ማለት ነው። ሻይ ቅጠሉንና ቅርንፉዱን ከዛ ውሃ ጨምራለው ማለት ነው። የምትፈልጉትን ያክል ውሃ መጨመር ይቻላል። እኔ ለሁለት ጊዜ እንዲሆነ ብዬ እየሰራውት በርከታ አርጌ ነው። እዚህ ጋር ማጥለያ ከድ ነውና የኮኮናት ቅባት ደር እንትን ብሏል፣ ረግቷል። አሁን ቅዝቃዜ ስለሆነ ቶሎ ነው የሚረጋው እዚህ ጋር የቀነስኩ ስለነበረ በማጥለሊያ ላይ አድርጌ አቀልጠዋለሁ ማለት ነው። ከማፈላው ቅባቱን በእንፋሎት ማቅለጥ ይቻላል። ይኸው እዚህ ጋር እንደምታዩ ትክትክ እያለ ነው ሻዩና ቅመሙ ማለት ነው። እዚህ ጋር እንትን የምገለብጥበት አዘጋጅቻለሁ። ማጠልበት ማጥለያዬንን አድርጌ አጠለዋለሁ ማለት ነው። ካያችሁት ከለሩ ራሱ ቅላቱ እንዴት ደስ እንደሚል ጠጡን ጠጡን የሚለው ያው ወፍራም ስለሆነ ይጎመዝዛል ለመጠጣት ግን፣ እዚህ ጋር እንደዚህ እንደምታዩት እኔ በርከታ አድርጌ ለብቻውን የሰራሁት በቅባትም መሰራት ይችላል። ተፈጭቶ ቅርንፉዱ ፍጭት ተደርጎ በቅባቶቹን ተደባልቆ ቆዳ ቆዳ ላይ ለመገልበጥ ይሆናል። አሁን እዚህ ጋ በማግስቱ ማለት ነው፣ አድሮ እንደዚህ ገለብጧለሁ። እዚህ ጋ በፀጉሬ ላይ እንዲያመቸኝ ለመቀባት በዚህ ነው። እዚህ ጋ ደግሞ ቅባቶችን አንድ ላይ ቀመማችኋለሁ። እዚህ ጋ የአቮካዶ ቅባት ነው። ይሄ ኮኮናት ነው። እዚህ ጋ ገልጫለሁ፣ ያቀለጥኩት ነው። ይሄ ደግሞ ኦሊቫ ኦይል ነው። የቪዲያው የምግብ የምንጠቀምበት ነው። በጣም ቆንጆ ነው። ከዋናው ቦታ ይመጣ። ይሄኛው ደግሞ የንትን ነው፣ የእሬት ቅባት ነው። አቮካዶን ትንሽ እጨምርበት አንድ ላይ አድርጌ ሁሉንም ቆዳ ቆዳዬን መጀመሪያ ላይ ይቀባለሁ። እነዚህን ሁሉ ከሻይ ቅጠሉና ከቅርንፉዱ ጋር አብሮ መስራትም ይቻላል ግን፣ አልፈለ ይሄ ደግሞ የጥቁር አዝሙድ ነው። ቆዳ ቆዳዬ ላይ የምቀባው ነው፣ በሌላ ጊዜ በኖርማል ጊዜ ማለት ነው። አንድ ላይ ጠብጠብ አረግና ከሁሉም አሁን አንድ ላይ አድርጌ ነው የምጠቀመው። ብዙ ጊዜ ግን እዚህ ጋ እኔ ይዤላችሁ ስለማልመጣ ነው። እነዚህን በማንኛውም ጊዜ የምጠቀማቸው ናቸው። ሁሌ ነው የምጠቀመው። ፀጉሬን ከምታጠቢ በፊት የምጠቀመው ነው። እዚህ ጋ ሞላ እና እየፈሰሰ ነው። እየቀነስኩት ነው ትንሽ እንደምታዩት። አሁን ያንን እቀባዋለሁ ፀጉሬ ላይ ማለት ነው። እንግዲህ እንደምታዩኝ ጨበሬ ይሄንን ይመስላል። የአንድ ሳምንት ፍሪዝ ነው ይሄ። እንደምታዩት አይበጠርም ይሄ ብትነኩትም ማበጠሪያ ራሱ አይጋባውም ካልተቆረጠ በስተቀረ። አሁን እንግዲህ ቅባቱን ነው መጀመሪያ የምቀባው እዚህ ጋር እንደዚህ እንትን ከፊቴ አስርበታለሁ ያው ቅባቱ እንዳይወርድ ማለት ነው። ከዛ መሀል መሀሉን እንደዚህ ከፈት ከፈት እያረኩኝ በእጄ ነው የምጨምረው እንጂ የምቀባው፣ ለመክፈል ያስቸግራል እዚህ ጋር ምንም ማበጠሪያ ምናምን ካራሰ አይገባውም በጭራሽ። አሁን ይሄ እንዳይረግፍ እንዳይወድቅ፣ ፀጉሬ እንዳይረግፍ ማለት ነው። እንደዚህ እያረኩኝ መጀመሪያ ቅባቱን እቀባዋለሁኝ። እሽት እያረኩ ቆዳዬ ላይ በደንብ አይደለም፣ በጥፍሬ አይደለም። እንደምንድን ነው እንደ ማሳጅ እንደምናደርገው እንደዛ ነው ማደርገው። በደንብ ጥግብ ማለት አለበት። እንደምታዩት ይኸው ወደፊቴ እየመጣ ነው። ደስ ይላል። ቅዝቃዜው ራሱ በጣም ነው ደስ የሚለው፣ ቆዳችንን ሲነጋ ይሄ እንደዚህ ነው። አንድ ሳምንት እንግዲህ ባለፈው የሰራውላችሁን አይታችሁታል፣ የተልባ ትሪትመንት ብዬ ከዛ በኋላ አልተበጠረም አልታጠበም። ይኸው በሳምንቴ ማለት ነው፣ እንደዛ የረዘመ ፀጉር ይኸው ስብስብ ብሎ። አሁን ደግሞ ያፈላሁትን ቅድም የሻይ ቅጠሉንና ቅርንፉዱን ውሃ ማለት ነው። አሁን የምቀባው ጸጉር ጸጉሬ ላይ ወደ ውስጥም ይገባል። ቆዳዬ ላይም በጣም አሪፍ ነው። ለጸጉር ጸጉራችን እንዳይረግፍ ይረዳናል። ቅርንፉድ ያው ለብዙ ነገሮች ያገለግላል። አፍልተንም ብንጠጣ እንዲሁም ቅባቱን ብናገኝ ዘይቱን ማለት ነው። ኦንላይን ይሸጣል አለ። እሱንም ብናገኝ ልክ እንደ ጥቁር አዝሙዱ በጣም ያገለግላል። ለብዙ ለካንክሮ ያገለግላል፣ ለካንሰር ማለት ነው። ለካንሰር ያገለግላል። ቡና ውስጥም ጠብ አድርገን ብንጠጣ፣ እንዲሁም ለጥርስ ሕመም ያገለግላል። ጥርሳችንን ካመመን ቅርንፉዱ ጥርሳችን ላይ ብንይዘው በጣም ያገለግላል። ብዙ ጥቅም አለው ቅርንፉድም። አሁን እኔ እንደዚህ እያደረኩኝ ለማበጠር በጣም ያስቸግራል። ለመክፈል ግን እንደዚህ እያደረኩኝ አርሰዋለሁ ማለት ነው። እንደምታዩት እንደዚህ በእጄ ነው የማበጥረው ማለት ነው። እስከሚርስ ድረስ እንደዚህ እያደረኩኝ ነው። በጣም እየጠጠው ነው። ለመውጥ እንትን ራሱ አልጠገበም። በደምብ እንደምታዩት እንደዚህ ጥቅልል ጥቅልል እያረግኩኝ እዚህ ጋር ላፍጥ ነው። በጣም እንትን እያለ ነው። ውዶች ስለምትከታተሉኝ ከልብ ከልብ ነው ማመሰግነው። በቀጣይ ቪዲዮ እንግዲህ እስከምንገናኝ ልሰና በታችሁ በሚቀጥለው እንግዲህ ደግሞ ሌላ የምቀባውን ትሪትመንት አይነት ይዤላችሁ መጣ ይሆናል እና በዚሁ ልሰና በታችሁ አዲሶችም እንግዲህ የደውሏ ምልክት ጫን እያደረጋችሁ ቤተሰቡኑ ነባሮችም እንግዲህ ስለምታበረታቱኝ እንዲሁም አስተያየታችሁን ስለምትሰጡኝ ከልብ አመሰግናለሁ። የዚህ ቪዲዮ ግን አስተያየት በጣም ይጠቅመኛልና አስተያየታችሁን ጻፉልኝ እና ልሰናበታችሁ። ውዶች ዬ መልካም ጊዜ ይሁንላችሁ። ባይ ባይ